የአላዛር መቃብር ውስጥ ነው ያለሁት። ብዙ ጊዜ እዚህ ቦታ ስመጣ በጣም ሰልፍ ስለሚበዛ እኔ ውስጥ ገብቼ አልሳለም ከውጭ ነው። ምክንያቱም አላዛርም ሞቷልና እሱ የሞተና የተቀበረው ቆጵሮስ ነው በሚል ያው ስንፍናይም እንዳለ ሆኖ ረጅም ሰልፍ ስለሆነ ከውጭ ተሳልሜ ነው የምመለሰው። ዛሬ እዚህ ቦታ ላይ ስመጣ አንድ ነገር ሀሳብ ብልጭ አለልኝ። ምንድን ነው፣ አላዛር ከሞተ በኋላ ይህንን መቃብር ሰዎች መጥተው በጣም ይጎበኙታል፣ ፎቶ ይነሳሉ ክርስቶስ ሲያስነሳህ ሰዎች መቃብርህን ይጎበኛሉ መነሳትህ ብቻ ነው ዋናው ነገር እና መነሳትህ ከተረጋገጠና እሱ ድንቅ ስራውን በአንተ ላይ ከሰራ በኋላ ሰዎች የአንተን መቃብር እየመጡ ይጎበኛሉ ፎቶ ይነሳሉ ምናልባት እኮ ተቀብረ ብትቀር ኖሮ ዞር ብለው አይሁም ነበረ እግዚአብሔር ያስነሳውን ሰው ሁልጊዜ የእግዚአብሔር ስራ ምስክር ይሆናል ነው ሁለተኛው አላዛር ወደ ኢየሩሳሌም ከተማ መግባት አይችልም ነበር በህግ። ምክንያቱም የአላዛር ቆሞ መሄድ ራሱ የክርስቶስን ኃይል የሚመሰክር ወንጌል ስለሆነ ማለት ነው። እግዚአብሔር በእኛ ድንቅ ስራውን የሰራ እንደሆን ሌላ ንግግር መናገር ሳያስፈልገን እኛ ራሳችን የእግዚአብሔር ኃያልነት ምስክሮች እንሆናለን። በዚህ ምክንያት የእግዚአብሔር ነገር መስማት የሚፈልጉ ሰዎች እኛን ማየት አይፈልጉም፣ የማይፈልጉ ሰዎች እኛን ማየት አይፈልጉም። እግዚአብሔርን ማድነቅ ለሚፈልግ ሰው ግን እኛ ራሱ ወንጌል እንሆናለን። አላዛር ቆሞ መሄዱ ብቻ ራሱ የክርስቶስን ኃይል ያሳያን ያሳይ ነበር። ይሄ በብዙዎቻችን ህይወት ሳይገጥመን አይቀርም። እኛ ቆመን መሄዳችን በራሱ ለሱ ሀያልነት ምስክር